ሰላም ተመልካቾች እንዴት ናችሁ? ሰላም ላችሁ ሆይ። እኔ ያለው እግዚአብሔር ይመስገን። እንደምታዩኝ እንግዲህ ቢሮ ስራ ውዬ ወደ ቤቴ እየገባሁ ነው። ቤታችን እንደምታዩት እነዚህን ፎቆች ወጥቼ ነው ወደ ቤቴ የምደርሰው። እንግዲህ ስራ ውላችሁ ስትመጡ ያለውን ድካም ያለውን ቻለንጅ ታውቁታላችሁ። በጣም ነው የሚደክመው፣ ግን ያው ምንም ምርጫ ስለሌለ እንጀራ ስለሆነ ግዴታ ነው። በህይወት ውስጥ መድከም ሳይደከም የሚገኝ ነገር የለም። አሁን ቤቴ ገብቼ ልብስ ከቀየርኩ በኋላ ምሰራው ስራ አለኝ። ምሰራውን ስራ ደግሞ ቤት ከገባሁ በኋላ ከደረስኩ በኋላ የምትመለከቱት ይሆናል። ምን ለማድረግ ነው ያሰብኩትኝ? ቤቴ ከገባሁ በኋላ ልብስ ቀይሬ ቤቱን ካዘጋጀሁ በኋላ ለማቡካት አስቤያለሁ። ተመልካቾቼ እስካሁን እንደምታውቁት እየገዛሁ ነበረ የምጠቀመው። ግን የግዥ ምግብ በጣም አሰልች ነው። አንደኛ እንጀራ ገዝታችሁ መጥታችሁ ምናምን ቤተሰቦቼ ስበላ ምናምን፣ አንዳንዴ ጥሩ ይሆናል፣ አንዳንዴ ደግሞ ይበላሻል ምናምንና የግዥ እንጀራ በጣም ከባድ ነው፣ ለጤናም ለሁሉም ነገር እና በጣም ይሰለቻል የሚገርማችሁ ነገር። ስለዚህ ከዚህ ችግር ለመውጣት ምንድን ነው ያሰብኩትኝ ቤቴ አቦካና ከዛ በኋላ እንጀራ እየጋገርሁ መጠቀም ነው ያሰብኩት። የሚገርማችሁ በእርግጥ ሰው ስራ ውሎ እንደገና ደግሞ አብክቶ ጋግሮ ምናምን በጣም ቻለንጅ ያለው ታቁታላችሁ። መቼም ለእናንተ ሁሉ ነገር ማስረዳት አልችልም ስለምታውቁት። ግን ምንም አይነት ምርጫ ስለሌለ ያለ ብቸኛ ምርጫ ቤት ገብቼ ልብሴን ቀይሬ ከዛ በኋላ አቦካ አለሁኝ አቦካውና አቡኩቼ ካስቀመጥኩ በኋላ ደግሞ ሁለት ቀን ወይም ሶስት ቀን ከቆየ በኋላ እየጋገርኩ አሳያችኋለሁ። እስከ መጨረሻው ድረስ እንደምትከታተሉኝ እርግጠኛ ነኝ። በጣም እወዳችኋለሁ፣ በጣም አከብራችኋለሁ። እንግዲህ ማሂ ከቆቦ እስከምትመጣ ድረስ እያንዳንዱን ቻሌንጅ ማለፍ ግድ ይላል። በእርግጥ ብቸኝነት ከብቸኝነት ላይ ደግሞ እንደዚህ የቤት ስራ ተጨምሮበት በጣም ከባድ ነው እንደምታውቁት። ግን ምንም ማድረግ ስለማልችል ግዴታ እያንዳንዱን የህይወት ውጣ ውረድ ማለፍ አለብኝ። እዚህ ጋር ብቻዬን ነው ያለሁት። ከብቸኝነቱ በተጨማሪ ደግሞ ራሴ ነኝ የሚበላ ምግብ ማዘጋጀው። በቃ እያንዳንዱ ነገር እኔ ብቻ ነኝ የማከናወነውና ያው በማሂ ብዙ ነገር ለምጄ አሁን ላይ እንደዚህ ብቻዬን ህይወትን ስጋ ፈጣት በጣም ነውና፣ የሚገርመኝ ግን ደስ የሚለው ነገር ደግሞ እያንዳንዱ ነገር ሰርቷችሁ ነው የሚያልፈው። ቻለንጅ ፈተና በህይወት ውስጥ እጅግ በጣም አስፈላጊ ነውና ማንም ሰው በህይወቱ የትኛውም አይነት ፈተና ወይም ቻለንጅ ቢመጣ መጋፈጥ ነው ያለበት። እዚህ ምድር ላይ የመጣ ነው ነገሮች እንድንጋፈጥ እንድናሸንፍ ነውና የምናሸንፈው ደግሞ ከራሳችን አቅምና ጉልበት የተነሳ ሳይሆን ከፈጠረን ከጌታ ኃይልና ጉልበት የተነሳ ነውና እዚህ ጋ እንደምታየኝ እያወቃ ሆነው። በእርግጥ ከአሁን በፊት እውነት ለመናገር አብኩቼ አውቃለሁ። ግን አብኩቼ ባውቅም ግን እንጀራ በጭራሽ ጋግሬ አላውቅም። ጭራሽ እንጀራ ጋግሬ ያላውቅምና ግን አሁን ላይ ሁሉ ነገር ሲሰለቸኝ ያለ ብቸኛ አማራጭ እንደዚህ እንደምታዩኛ አቡክቼ መጋገር ነው የፈለግኩትኝና እንግዲህ ታዴ እንጀራ ሲጋግር ምን አይነት እንጀራ ነው የሚያወጣው? ይወጣለት ይሆን ወይንስ አይወጣለት ይሆን የሚለውን አብረን የምናየው ይሆናል። በእርግጥ ማቡካት እንኳ እውነት ለመናገር በጣም ሲምፕል ነገር ነው። በደንብ ማሸት ነው በደንብ እስኪዋሃር ድረስ በደንብ ማሸት ነው። ጉልበት ይጠይቃል። ይሄ ምንም ያን ያክል የተለየ ስኪል ወይንም ችሎታ ክህሎት አይጠይቅም። ማንኛውም ሰው የሚያደርገው ነው። ትንሽ ፈተና ይሆንብኛል ብዬ የማስበው እንግዲህ እንጀራ መጋገሩ ነው። ኢቨን ማቅጠኑ እንኳ ራሱ እውነት ለመናገር ምንም አይከብደኝም፣ ቀላል ነው። ማቅጠን ራሱ አይከብድም። ትልቁ ነገር ግን ያው አስፍቶ ጋግሮ እንጀራውን ማውጣት ነው። እንግዲህ ከእግዚአብሔር ጋር አብረን የምናየው ይሆናል። እርግጠኛ ነኝ እንደሚሳካልኝ አምናለሁ በእርግጠኝነት ምንም አዲስ ነገር የለም። ሁሉም ነገር የሚጠይቀው፣ በእርግጥ ከአሁን በፊት ማህሌት ስትጋግር፣ ስታቦካ እያንዳንዱን ነገር በጣም አያለሁና እኔ ደግሞ አንድን ነገር ካየሁት አድርገዋለሁ። ትልቁ ነገር በአስተውሎት ማየት ነው ከኛ የሚጠበቀውና ስለዚህ፣ በዚህ መንገድ ነው እያወካ ያለሁት እንደምታዩኝ። እንግዲህ ታወቅቶ በደንብ ከታሸ በኋላ ቢያንስ ሚኒማም ከሁለት ቀን በኋላ ወይም ሶስት ቀን ከቆየ በኋላ ደግሞ ይቀጠናል። ከዛ በኋላ አቅጠኛ ደግሞ ጋግረዋለሁ። እንግዲህ በእርግጠኝነት እንደሚሳካልኛ ምን አለው። ምንም የማይሳካ ነገር የለም። ከዛ ላይ ደግሞ እውነት ለመናገር በመሃል ደግሞ ሚጣ በጣም የምትገርመው ልጅ እላትና የሚጣ ናፍቆትም አለ በመሃል በጣም ነው የምትናፍቀኝ። እውነት ለመናገር በጣም ብታዩ ተመልካቾች በጣም የምታስገርም ህፃነች እና ባትናፍቀኝ የነበረ ቢገርመኝ። ከዛ ላይ ብቸኝነት አለ፣ የስራ ድካም አለ ምናም እነዚህ ሁሉ ተደማምረው ግን ዝሮዝሮ ዝሮ እያጠነከሩኝ በጣም እያበረቱኝ ነው የሚሄዱትና ምንም ችግር የለም። ከእግዚአብሔር ጋር የትኛውንም መሰናክል ማለፍ እንችላለን። እንዴት ነው ተመልካቾች፣ ስታዩኝ በደንብ ነው ማቦካው። እንዴት እንደማቦካው ተመልከቱና ኮሜንት ላይ መልእክት አስቀምጡልኝ። እንግዲህ ልቻልበት አልቻልበት፣ እናንተ ናችሁ የምትመዝኑኝ። እኔ ከአሁን በፊት ያን ያክል ምንም ጥልቅ የሆነ ልምድ የለኝም። አቡክቻ ቃል እውነት ለመናገር ግን እንጀራ ጋግሬ በሕይወቴ ያላቀም፣ ለመጀመሪያ ጊዜ በሕይወቴ እንጀራ ለጋግር ነው። ያው ማቡካ፣ እውነት ለመናገር እንደዚህ ማቡካት እንኳ የቻልኩበት ይመስለኛል። እውነት ለመናገር ተመልካቾች፣ እስኪ እችልበታለሁ ወይስ አልችልበትም? እስኪ ሐሳባችሁን በኮሜንት አስቀምጡልኝ። ይህን ቪዲዮ እስከመጨረሻው ድረስ እዩት፣ እዩት አስተያየት ኮሜንት ካላችሁ ኢንቦክስ ላይ ኮሜንት ላይ አስቀምጡልኝ። ተመልካቾች ለዚህ ቻናል ደግሞ አዲስ የሆናችሁ ሰዎች ካላችሁ ቪዲዮውን ብቻ አይታችሁ ዝም አትበሉ። ላይክ፣ ኮሜንት፣ ሼር ሰብስክራይብ በማድረግ ቻናሉን አሳድጉት። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ሰላም ተመልካቾች እንደምን አላችሁ? ገና ናችሁ? እግዚአብሔር ይመስገን። እንደምታዩት ዛሬ እንጀራ ለመጋገር ቆንጀ ተመስቻለው በደንብ እስኪሰማ እየጠበቁት ነው። የሙያ ችግር ካለም እንደምታግዙኝ እርግጠኛ ላይ እርግጥ እንጀራ መጋገር የሴቶች ብቻ ነው የሚል ህግ የለም። ሁሉም ሰው ደግሞ ከእናቱ ሆድ ተምሮ አይወለድም። ሁሉም በሂደት ነው ና የሚለመደው። ስለዚህ ሁለተኛ ነገር ደግሞ ሚገርማች ተመልካቾቼ ውጭ መመገብ ሰለቼ በጣም አድካሚ ነውና። ነው መገብ ሰለቸኝ። የግዥ እንጀራ በጣም ከባድ ነው። አንዳንዴ ጥሩ የሆነ አንዳንዴ ደግሞ ጥሩ አይሆንም። ስለዚህ ምን ምን እያሰብኩት ለምን ካሁን በኋላ የጠፋኝን እየጠየኩ በራሴ ለምን አብኩቼ በራሴ ለምን እንጀራ አልጋግርም የሚል ሀሳብ ወደ አምሮ የመጣ። ስለዚህ ያሰብኩትን ደግሞ በተግበር ደስ ስለሚለኝ ስለዚህ ራሴ ባግሬ ራሴ ለማዘጋጀት ወስኛለሁ ማለት ነው። ምን ማድረግ እንዳለብኝ እንዴት መጋገር እንዳለብኝ ተመጋጅቼ እንደምታገዙኝ እርግጠኛ ነኝ። ስለዚህ ሁሉም ነገር በሂደት ነው የሚለመደው። እርግጥ ምንም አይነት ልንድ ወይም ኤክስፔሪየንስ የለኝ፣ በሂደት ግን እንደማሻሽለው እርግጠኛ ነኝ። ስለዚህ አሁን እስኪሰማ ድረስ ጠብቀዋለሁ ማለት ነው ከዛ ከሰማ በኋላ እንጀራውን ማስፋት እጀምራለሁ ማለት ነው። አብራችሁ ቆዩ ተመልካቾች ቤተሰብ። አሁን የመጀመሪያው እንጀራ ሊወጣ ነው። በእርግጠኝነት እንደሚሳካልኝ አምናለሁ። በጣም ጓጉቻለሁ ለማየት፣ እናንተም እንደምትጓጉ እርግጠኛ ነኝ። አሁን የመጀመሪያው እንጀራ ሊወጣ ነው። መልኳ አማረ አላማረ አይመለከተኝም። ብቻ ከግዥ እንጀራ አልወጣ እንጂ ምንም የሚያሳስበኝ ነገር የለውም። በመድኃኒዓለም ስም ተመልካቾች በጣም ደስ የሚል እንጀራ ነው ያወጣሁት። በጣም ደስ ብሎኛል። ይቀጥላል። ካሁን በኋላ ትንሽ ወፈረጓል፣ ትንሽ ወፈረጓል። መልኩ ያን ያክል ያስጠላም። ከግዥ እንጀራ ወጥቶ እግዚአብሔር ይመስገን። ምን ችግር የለው፣ ምን ችግር የለውም። በጣም ደስ ብሎኛል። ካሁን በኋላ ማሂ ይሄን ሞያ አይታ ከአሁን በኋላ የምትጋግረው አንተ ነህ እንዳትለ ብቻ እፈራለሁ። ግን ካለውበት ችግር ለማውጣት ያለኝ ብቸኛ ማለት እዚህ ማለት ነው። የምር ነው ምላች። በጣም ምርጥ እንጀራ ነው። ትንሽ ወፈር አድርጌዋለሁ። እንግዲህ ምንም ችግር የለውም። በቂ ነው። ሁለተኛው እንጀራ በእርግጠኝነት ሁለተኛው እንጀራ ከመጀመሪያው እንጀራ በጣም የተሻለ እንደሚሆን ተስፋ አደርጋለሁ። አብረን እናያለን፣ አብረን እናያለን። ዋው አሜዚንግ ነው። እግዚኦ በመድሃን